አርብ አርብ ደብረ ዘይት ላይ ቅንድ በግጥም ይታረግ ነበር። ስንት የተለመደ መስዋዕት ቀረ፣ አገሪቱ አስለመደችው መስዋዕት ቀረ። አንድ ሰው ቤት ዕጣን ብቻ ሄጅ ለማጨስ ብቻ መኪና ቡናቸው ላይ አጭሽ የላቸው ለመውጣት፣ ኧረ ተው ተው ለብል ምናምን ነገር የሚሉት ነገር አላቸው። እንደዛ ይባል ነገር ወርቅ ዳር ዳሩ ወርቅ ነው ያው ማገሩ ወርቅ አዳር ዳሩ ወርቅ ነው ማድረግ ያ ወንዙን ነው ወንዙን ነው። ኦኬ። እማዋየው እማዋየው አባብዬን ነው ምናምን ደሞ ይባላል። አዎ የትኛውም ስም ይሰጠው ነብሰ ገዳይ ነው። እሶ ስላሞቄ ያለው እንደ ሴት በፈርስና በደም በተደጋጋሚ ታጥቤያለሁ። በፈርስና በደም ብዙ ሰዎችን አጥቤያለሁ። አስመራ ላይ እየተከፈለ እየከፈሉ ውቃቢያቸውን ከእነሱ ጋር ለማስታረቅ በፈርስና በደም እየተነፈገ፣ እንደ ሴት እሱ ስላሞቄ ጓንት እያደረኩ ኮትቻ ሰው እንዳይወጋ በማለት አይኔን እየተኳልኩና ምን ያልሆንኩት ነገር የለም። የተከሻይን ብታዩ ንቅሳት አለ። መድኃኒት የተቀበረበት ደረቴ ላይ አለ። ይሄ ሁሉ ነገር አልፏል። ክርስቶስ ኢየሱስ ስለደረሰ ልኝ ነው ያመለጥኩት። ስለዚህ ነው ላስተራለፉ ፈልገው ነገር ምንድን ነው ይህን ለሚሰሙ አለ ክርስቶስ ኢየሱስ መዳን የለም።